ገዳይ ሲያርፍ እድማች ይገሰግሳል ላሉ ሲለው ጌዲዮን ተናዶ ስልኩን ጆሮ ላይ ጠረቀመው። ወደ ወዲና ደውላ! አዳምዬ ቤት ልደርስ ነው በር አስከፍትልኝ አለችና ስልኩን ዘጋቸው። አዳም ዘበኛውን ጠርቶ በር ክፈት ወዳጅ አለውና አቤቱ ገባ። ቤት ሲገባ አደራ ክፍል ሀያ ይህም ብለን ነበር። ክፍል 21ን ዛሬ ይዤላችሁ መጥቻለሁ። በፕሮግራማችን ተገኝቻለሁኝ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ክቡራንና ክቡራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ ሶ ዘር በሙሉ ሰላማችሁ ይብዛል እያልኩኝ እነሆ ዛሬም ወደ ታሪኩ አመራለሁ። አብራችሁ ቆዩ። ሼር ላይክ እያረጋችሁ አበረታቱኝ። ሼር ላይክ እያረጋችሁ ለምታበረታቱኝ እህቶቼ በጣም ነው የማመሰግነው። ወደ ታሪኩ አመራለሁ። አብራችሁ ቆዩ እያልኩ በአክብሮት እጠይቃለሁ። ቤቱ ገባ። ቤት ሲገባ ህዋን ሶፋ ላይ ተኝታለች። እንደ ድሮማ ቢሆን እቅፍ አድርጎ መኝታ ክፍል ወስዶ ባስተኛት ነበር። አዳም አሁን ማድረግ የሚችለው ነገር ህዋን ላይ ፎጣ ነገር ጣል ማድረግ ብቻ ነው። እናም መኝታ ቤት ገብቶ ፎጣ አምጥቶ አለበሳት። ትኩር ብሎ እያያት ትውስተዋን ሳታጣ በፊት ስላሳለፉት ነገር እያሰበ በሀሳብ ተጓዘ ለእረፍት ወደ እሱ ቤት ስትመጣ ሰራተኞችና ዘበኞች እረፍት በሚል ሰበብ ወደሚፈልጉት ለሶስት ቀን ለአራት ቀን ይለቃቸዋል። ከዛም ከህይዋን ጋር በጋራ ምግብ ሲበሉ፣ ቤት ሲያጸዱ፣ አትክልት ሲኮተኮቱ፣ ውሃ እየተራጩ ሲጫወቱ፣ ሲላፉ እሱ መጽሐፍ እያነበበ እሷ ደግሞ ደረቱ ላይ ልጥፍ ብላ ስትሰማው። በድንገት ዲና መታ ጀርባው መታ አድርጋ ከሀሳቧ ነቃቸው አዳም ዲና ናያት መጣችሁ? ኡፍ ተመስገን፣ ቦስስ አላት። ዲና በፉገራ ፊት እያየችው ጌዶን ወሰደው ብላ ሶፋው ላይ ዘፍ አለች። አዳም በረገገ፣ ምን ምን ምን እያልሽ ነው? ቆይ የምትይው ታውቂዋለሽ? አላት። ዲና ፈገግ ብላ አንተ ረሰው ፍቃድ ይግባል። አሁን ቦስም ቢወስደው እኔ ተረጋግቼ እቀመጣለሁ። ተረጋጋ። ስንመጣ አንተ ፈገግ ብለ ሀሳብ ውስጥ ነክ፣ ብንጠራ ስላልሰማክ ቦስ ልብሱን ሊቀይር ክፍሉ ገባ አለችው። ከዛም ዝምታ በመካከላቸው ሰፍኖ ነገሰ። ሁለቱም በተለያየ መንገድ በአንድ አይነት ሐሳብ ተመሙ። ቦስ ከሳሎን ደረጃ እየወረደ ሄይ ጋይስ ሃው አር ዩ ኦኬ ሲል ህዋን ከተኛችበት ተነሳች። ወደ ቦስ እያየች እንዴ መቼ መጣችሁ አለችው። ቦስ ትንሽ ቆየን ገና ገብቼ ልብሴን መቀየሪ ነው አላት። ህዋን ወደ ዲና እያየች እና እንዴት ነበር አለቻት። ቦስ ሊመልስላት ሲል ዝም እንዲል ምልክት ሰጠችው። ህዋን አላስተዋለችም። ዲና ተክዛ አንገቷን አቅርቅራ ሀሳብ ውስጥ ገብታለች። አዳምም አየችው። እሱን በበኩሉ አንገቱን አንጋጦ በሐሳብ ተጥዷል። ሔዋን ብስችት ብላ እናንተ አለቻቸው። በእርግገው ከሀሳባቸው ነቁ። ዲና አቤት እህቴ ተሻለሽ? እንዲህ መቼ ተነሳሽ? ቆየሽ ከተነሳሽ? እያለች የጥያቄ ናዳ ወረደችባት። አዳምም አቤት ሔዋን ምን ነው አናገርሽኝ አለ። ሔዋን በሸቀች። ምን ነው ግን እናንተ መዳፋችሁ ላይ ቁጭ አድርጋችሁ እረሳችሁኝ። ምንድን ነው ችግራችሁ? ትንሾካሾካላችሁ ከዛ ትስቃላችሁ ከዛ ትተክዛላችሁ ከዛ ታኮርፋላችሁ እ ተናገሩ። ዋ አሁኑኑ ሁኑ ለምጠይቃችሁ ጥያቄ መልስ እፈልጋለሁ። ስለ እኔ ትክክለኛው ማንነት ዛሬ አሁኑ ሁኑ ትነግሩኛላችሁ። በሉ ጀምሩ፣ እኔ ማን ነኝ? ሁለቱም የሚሉት ጠፋባቸው ጓደኛው ስለነሱ ፍቅር ያለውን እውነታ ቢነግራት ደስ ባለው ግን አዳም ስለ ዶክተሩ ማስጠንቀቂያና ህመም ስለነገረው እንዴት ብሎ ይንገራት ቦስ የሚያውቀው ስለ አደጋው ምክንያት ና ስለ ጌዲዮን ነው አዳምም እኔ ማለት ፍቅረኛሽ ነኝ የመኪና አደጋ ደርሶብሽ ነው የመርሳት ችግር የገጠመሽ አደጋው ያደረሰብሽ ደግሞ የእኔ ሆነኛ ጠላት ነው ለአንቺ ያለኝን ፍቅር ስለሚያውቅ ነው ዲናም በትሯ እኔ ማለት ብላ ማንነቷን መዘርዘር ብትፈለግም ግን አይችሉም። ምክንያቱም ዶክተሩ በዚህ ጉዳይ እንዳይሳሳቱ ስለነገራቸው ነው። ሁሉም በጭንቀት ተውጦ ቤቱ በዝምታ ነገሰ። ይህዋን ሁሉንም በአትኩሮት ምላሽ የሚፈልጉ አይኖቿን ማየት ቀጥላለች። ከረጅም ዝምታ በኋላ ዲና እህቴ ሂዋንዬ፣ እኛ እኮ ሁሉንም ነገር ማወቅ እስካለብሽ ድረስ ነግረንሻል አለቻት። ሂዋን ንዴት እና ጩኸት በተቀላቀለበት ድምፅ በቃችሁ፣ በቃ። አሁንስ በጣም አበዛችሁት። ቆይ ልታሳብዱኝ እየሞከራችሁ ነው እንዴ? ምንድ ነው ችግራችሁ ሲያሻችሁ ጆሮ ለጆሮ ትንሾካሾካላችሁ ሲያሰኛችሁ የምጠይቃችሁን ጥያቄ አብዝታችሁ ትነግሩኛላችሁ እና ደግሞ ስላለፈ ማንነት ስጠይቃችሁ ለምንድን ነው መመለስ ግራ የገባችሁ ያለፈ ህይወት የሚነገር አይደለም አሳፋሪ ነው ስትል አደም ጮክ ባለ ድምፅ በጭራሽ አንቺ ማለት በጣም ጥሩና ማንም ለመሆን የሚመኝ ሰው ነሽ አንቺ ማለት የፍቅር ምሳሌ ነሽ። አንቺ ማለት ይዋለ ሰዎች አስፈላጊ ከሆኑት ሰዎች መካከል ነሽ፣ በተለይ ለኔ። አዎ አንቺ ማለት ለኔ ሲል ዲና አዳም፣ ዝም በል ብላ ጮኸች። ሕዋን ጨርሰዋ፣ ቆይ ለምንድነው ያስቆመችው? ለምን አለችና ሕዋንን በዋ ያረገዙ አይኖቿን፣ ፊቷን አጠቡት። ስቅስቅ ብላ አለቀሰች። አዳም ደንዝዞ ቀረ። ቦስ ሕዋንን ሄዶ እቅፉ ውስጥ አስገብቶ ደረቱ ላይ ልጥፋ አደረጋት። አዳም ከፍዘቱ ሲነቃ በሩጫ ወደ ውጭ ወጣ። ዲና ልትከተለው ፈልጋ ግን ብትከተለው ሕዋንን ይበልጥ ማናደድ ይሆናል ብላ ራሷን ገታ አደረገች። ሕዋን በቦስ እቅፍ ውስጥ ሆና ለብዙ ደቂቃዎች ካለቀሰች በኋላ ቀናለች እና አንተስ ስለ እኔ አታውቅም ወይስ እንደ ነሱ ልትነግረኝ አትፈልግም እባክል ለምንክ ስለ እኔ የምታውቀውን ነገረኝ አለችው ቦሳ አለቀሰ ሕዋንን በሁለት መዳፎቹ ጉንጮቿን ያዛቸው የቦሳ አይኖች ከህዋን አይኖች ጋር ተገጣጠሙ ሕዋን የቦስን አይኖች እየተቁለጨለጨች በደፈረሱ አይኖቹ አያየችው አንድ ጥያቄ ልጠይቅህ አለችው እንደ በረዶው በቀዘቀዘ ድምፅ ቦስም በአይኖቹ እንድትቀጥል ምልክት ሰጣት። የሔዋን እንባዎች በቦስ የእጅ መዳፎች እና በሔዋን ጉንጮች መሀል ፈሰሱ። ሔዋን ባሳዛኝ ድምፅ ለምንድን ነው አዳም ሳዩው ደስ የሚለኝ? ማለት የሁላችሁንም ሳያችሁ ደስ ይለኛል፣ ግን እሱ ደግሞ ሳዩ አለችና፣ ጉንጮቿ ላይ እያሳረፈውን የቀኝ እጁን አንስታ ልቧ ላይ አርገው፣ እሱን ሳዩ እዚህ ጋር ነው ደስታዬ ለምንስ ነው አንተ ስታቅፈኝ ያልተሰማኝ የደስታ ስሜት እሱ ባለፈው ሲያቅፈኝ የተሰማኝ? አንተ ስታቅፈ ደስ ብሎኛል፣ ግን ልቤ አልመታም። እባክ ንገረኝ እባክ። ባለፈው ህይወቴ ምን አይነት ቦታ ነው ያለው? በሚነግረኝ የፍቅር ታሪክ ውስጥ የኔና የሱን ሁሌም ተክቼ እንደሳልኩ ነው። ንገረኝ ልለምንክ ብላ ሁለቱንም እጆችን ጥብቅ አድርጋ ይዛቸው ተንበረከከች። የቦስና የዲና አይኖች በእንባ ታጠቡና የህዋን አይኖችም በእንባ ታጥበዋል። ቦስ ከህዋን ጋር አብሮ ተንበረከከና አታልቅሽ አታልቅሽ ህዋን እባክሽ፣ ልለምንሽ ለጊዜው ልነግርሽና ለአስረዳሽ የምፈልገው ጥሩ ሰው እንደሆንሽ፣ በተጨማሪም እኔ ድጋሚ ብፈጠር እንኳን እንዳንቺ ጥሩ ልሆን እንደማልችል ብቻ ነው አላት። ዲና ወደ ሂዋን ተጠግታ ሂዋንን ጥምጥም አድርጋ አቀፈቻት። ሂዋንም ዲናን የበለጠ ጭምቅ አድርጋ አቀፈቻት። እኔም እኔም አለች ዲና፣ ደጋግሜ ብፈጠርም አንዳንቺ መሆን አልችልም፣ ጥሩ ሰው ነሽ። አቧክሽ አታልቅሽ፣ ለቅሶ አይደለም መከፋት አይገባሽም አለቻት። ሂዋንም በደከመ ድምፅ ታዲያ ጥያቄን መልሱልኛ አለች፣ አለቻት ዲና እሺ፣ እህቴ አሁን እረፍት አድርጊ፣ አለችና እንድትነሳ ረድታት፣ ወደ መኝታ ቤቷ እየወሰደች ሳለ ሂዋን ዲናን እህቴ አለቻት። ዲና ወዬ ስትላት፣ አንቺ ባታስቆሚ ኖሮ እኮ እሱ ለኔ ምኑ እንደሆንኩ ሊነግረኝ ነበር። ግን ለምን አስቆምሽው? ለምን? አለቻት። ዲና የሂዋንን ጥያቄ ምን ብላ እንደምትመልስላት ጨነቃት። ከዛም እኔ እህቴ፣ እረፍት አድርጊ ብላ ወደ መኝታ ቤቷ ወስዳ አልጋዋ ላይ አስተኛቻት። ሔዋን አልጋዋ ላይ ሆና ማልቀሷን አላቆመችም። ዲና የሔዋንን ጸጉር እያሻሸች ልክ እንደናት አባብላ አስተኝታት ወጣች። ወደ ሳሎን ስትመለስ ቦስ የለም። ከሳሎን ወጥታ ከግቢው ውስጥ አየችው፣ የለም። ግራ ገባት። ወዴት ሄዶ ይሆን አለች ለራሷ። ዘበኛውን በጩኸት ጠርታው እየከነፈ መጣ። አቤት አላት። ዴና ቦስን አይተዋል አለችው። ዘበኛው አዎ፣ አይቼዋለሁ ከአዳም ጋር ነው ይሄዱት። አዳም መናፈሻ ጋር ቁጭ ብሎ እያለቀሰ ነበር። ከዛም ቆይቶ ቦስ መጣና ተያይዘው በአዳም መኪና ወጡ አላት። ዴና ኡፍ፣ ተመስገን አምላኪ አለች። ዘበኛው ግራ በመጋባት ስሜት ድፍረት፣ ካልሆነብኝ ቆይ እንዲህ የሆናችሁት ሚስጢሩ ምንድን ነው? አዳም ስለምንድን ነው? ህዋን፣ ስለ ወደፊት ህይወቷ ከጠየቀቻችሁ ጥሩ እንደሆነች ብቻ ንገሯት ያለን፣ አላት ዲና ዘበኛውን እያየችው። አዎ አዎ፣ አዳም ያላችሁን አድርጉ እባካችሁ። አሁን ምንም ልነግር አልችልም፣ ጊዜው ሲደርስ አዳም ራሱ ይነግራችኋል አለችና ወደ ቤት ገባች። ቤት ገብታ በጣም ተቁነጠነጠች። ምን ላድርግ? ለደውልላቸው ወይስ ዝም ብዬ ልቀመጥ እና ልጠብቃቸው? አለች እንዲህ ከራሷ ጋር እያወራች ስልኳ ጠራ። አነሳችው፣ ዶክተር ነበሩ። ሄሎ ዶክተር፣ እንዴት ኖት? አለች ዶክተሩ በተረጋጋ ድምፅ ደህና ነኝ፣ ሁሉ መልካም ነው። ዲና አዳምና ህይዋ እንዴት ናቸው? የአዳም ስልክ ይጠራል፣ ግን አይነሳም። ከደቂቃዎች በፊት ደውዬ ነበር። በተደጋጋሚ ነበር የደወልኩት፣ ግን አይነሳም። አንቺም የምታነሽ አልመሰለኝም። በጣም ጨንቆኝ ነበር አሏት። ዲና በቀዘቀዘ ድምፅ አይ ዶክተር ምን ሰላም አለ። ሄዋን ዛሬ ስለ ማንነቷ እንድንነግራት ጠየቀችን፣ በተለይ ደግሞ ማወቅ የፈለገችው ስለ አዳም ነው ስትላቸው፣ ዶክተር ምን ቆይ መጣው መጣሁ፣ ይህንን በዝርዝር መስማት እፈልጋለሁ። በቻልሽው አቅም አዳም ጋር ደውለሽ አሊያም ደግሞ በጽሁፍ ብቻ በሆነ ነገር አገኘሁና አንቺ ጋር እንዲመጣ ንገሪው። እኔም እየመጣው ነው። በይ ፍጠኝ ዲና በይ እባክሽ አሉና ስልኩን ጸጉት። ዲና ወደ አዳም ስልክ ደወለች። ጥሪው ሊያልቅ ሲል ተነሳ። ያነሳው ቦስ ነበር። ሄሎ አላት። ዲና እናንተ ምን ሆናችሁ ነው? ቆይ አስጨነቃችሁኝ እኮ። እሺ አሁን የት ናችሁ? አለችው። ቦስ በተረጋጋ ድምፅ አትጨነቂ፣ ትንሽ ነው እየራቅነው። መኪና ውስጥ ተቀምጠን እያወራን ነው አዳምን ለማረጋጋት እየሞከርኩ ነው፣ ግን የተሳካልኝ ይመስለኛል ፈታ ብሏል። አላት ዲናም፣ እሺ ጥሩ በል ስልኩን ለአዳም አሁኑኑ ስጠው፣ ብላ ትእዛዛዊ የሚመስል መልእክቷን አስተላለፈች። ቦስ ፈገግ ብሎ በእጁ የያዘውን ስልክ ወደ አዳም ላከው። አዳም ስልኩን ከቦስ ተቀበለውና ወደ ጆሮ ላይ አረገው ዲናዬ አላት አዳም። ውይ አዳም እንዴት ነካ አሁን ከቅድሞ ተረጋጋግ አለችው። አዳምም አዎ ተረጋግቻለሁ እድሜ ለጓደኝ አላት። ዲና እሺ ጥሩ እንደዛ ኮ ዶክተር ወደ ቤት መጡ። ለአዳም ቅዝቅዝ ባለ ድምፅ ሕዋንን መኝታ ቤት አስተኝቻታለሁ አለች። አዳምም ድንግጥ ብሎ ምን ሆና አመማት አይደል አማት ነው የተኛችው? ሲል ዲና አያይ፣ እንቅልፋ ስለመጣ ነው ያስተኘኋት አለችው። ዶክተሩም ከዲና ወሬ ቀጠል አድርገው አዳም ና ቁጭ በል ባክ፣ በስም አንተም ቁጭ በል መነጋገር አለብን አሉ። አዳም በሩጫ ወደ ህይዋን ክፍል እየሄደ ዶክተሩ ጠርተውት አልሰማሀኝም አዳም አሉት። አዳም እርምጃውን ገታ አርጎ እሺ እሺ መጣሁ፣ አንድ ጊዜ ህዋንን ሊያት አላቸው። ውዲና እንዴ ተኝታለች እኮ አትቀስቅሳት አለችው። አዳም ፈጠን ብሎ እሺ አልቀስቅሳትም፣ አይቻት ብቻ ነው የሚመጣው ብሎ ሄደ። የመኝታ ቤት በሩን በቀስታ ከፍቶ ገባ። ህዋን አልጋ ላይ ተኝታለች። እሷን ሲያት ሁሌም እንደሚፈጸውና ወደ ትዝታዎች እንደሚነጉ ድሙን ነው አደጋው የተፈጠረለት ያለውን ጊዜ አስታወሰ። ጠዋት ሂዋን ቁርስ ሰርታ ቁርሳቸውን በሉ። ከዛም አዳሚ ስራ ስልክ ተደውሎለት ሊወጣ ሲል ሂዋን አደራ ክፍል 21 እንዲህን ይመስል ነበረ። በክፍል 22 እስከምንገናኝ ሰናይ ጊዜ። አድማጭ ተመልካቾች የዛሬው ትረካ እዚህ ጋር በቃ። ላይክ ሼር እያደረጋችሁ የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በመጫን ቻናሉን ይቀላቀሉ እያልኩ በአክብሮት እጠይቃለሁ። ሰናይ ጊዜ ባይ